ኢትዮጵያዊቷ ማኪዳ ሁሴን አርሺ በአሜሪካ ሀገር ትልቁን ዓለም አቀፍ የስነ ጽሁፍ ውድድር አሸነፈች። ነዋሪነቷን በአሜሪካ ሀገር ያደረገችውና በኦቲዝም ላይ ከፍተኛ ግንዛቤ ማስጨበጫ ስራዎችን በመስራት የምትታወቀው ማኪዳ ሁሴን በሀገር አሜሪካ የተካሄደውን ዓለም አቀፍ የስነ ጽሁፍ ሽልማት ተሸላሚ ሆናለች። በአውረርስ ሪዲንግ በተዘጋጀው ስምንተኛው ዓለም አቀፍ የስነ ጽሁፍ ውድድር ላይ በማኪዳ ሁሴን ደ ወርልድ ኒድስ ዩኒክሊ ሀፒ ዩ መጽሐፍ የሽልማቱ አንድ ዘርፍ በሆነው ቺልድረን ቡክ ካንሰፕት ዘርፍና የፔንክራፍት ቡክስ አዋርድ ተሸላሚ ሆናለች። በዚህ ውድድር ከተለያዩ ሀገራት የመጡ ተወዳዳሪዎችም ተሳትፎ ነበሩ። ይህ ማኪዳ ተሸላሚ የሆነችበት ፔንክራፍት ቡክ አዋርድ በ2009 እንደ አውሮፓውያኑ በደራሲያን በተመሰረተው ኦርደርስ ሪዲንግ የሚሰጥ ሽልማት ነው። መጽሐፉ ከድርጅቱ ኤዲቶሪያል ዳይሬክተር ከሆኑትና እንደ አውሮፓውያን አቆጣጠር ጀምሮ በስነ ጽሁፉ አለም በቆዩት ዴቪድ ሄርን ከፍተኛ አድናቆትን አትርፏል። ደራሲ ማኪዳርሺ ሻይኒንግ አስ አይ ኤም በሚል በእንግሊዝኛ ግጥም ተጽፎ በታገል ሴፉ ወደ አማርኛ የተተረጎመ እንዳለው አበራለው የተሰኘና ለልጆች ኦቲዝም ምን እንደሆነ በቀላል ቋንቋ የሚያስረዳና በአንድ ኦቲዝም ተጠቂ ልጅ ላይ የሚያጠነጥን ታሪክ የያዘ መጽሐፍ ለንባብ አብቅታለች። በተጨማሪ የአለም መብራቶች የተሰኘ ልጆች መጽሐፍን በእንግሊዝኛ በአማርኛ ጽሁፏ በአማዞን ላይ የተሸጠ ይገኛል። ይህ በጣም ሊደነቅና ሊበረታታ የሚገባ ነው። እንደዚህ አይነት ኢትዮጵያኖችን ማበረታታት በጣም ሞራል መስጠት እንደሚያስፈልግ ጭምርም ነው። ሚኪነኝ ከሚኪታቦሪም ኢንፎይን ቻናል ሰብስክራይብ በማድረግ ወቅት ከእኛ ታማኝ መረጃ አግኙ። ሰላም ቆዩልኝ።